ቆንጆ ቆንጆ የሚሆኑ ለሙሽራናት የሚሆኑ ቆንጆ የሆኑ ልብሶችን ነው ዛሬ ይዘንላቸው የመጣ ነው። በፈርጥ ነው የተሰራው፣ ሙሉ ለሙሉ ፈርጥ ነው። እንደዚህ ጎን ለጎን አድርገን እናሳያቸው። በጣም ያምራል። በቀዩ ራሱ በጣም ያምራል፣ አለ በውስጥ መስመሪያ እግሩን ተሰርቶ አልቆለት ምን ይመስላል የሚለውን ፎቶ እንልክላቸዋለን ማለት ነው። ለተለያዩ ፕሮግራሞቻችሁ፣ ለድግሳችሁ፣ ለማህበራችሁ፣ ለሰርጋችሁ፣ ለክርስትናችሁ ደግሞ እዚሁ ከሰብለ ጥበብ የተመረጡ የባህል አልባሳትን ታገኛላችሁ። እስከ ፍጻሜ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን ቀጥሉ። ዛሬ እንግዲህ ቴዲዬ ከለበስኩት ነው የምጀምረው በጣም የሚያምር ቆንጆ የሆነ ልብስ ነው በጣም ነው የሚያምር ቆንጆ የሆነ ልብስ ነው በባለፈው ቪዲዮችን በሁለት ከለር አሳይተናቸው ነበረ በብትን አዎ ተሰርቶ ደግሞ ምን ይመስላል የሚለው እናሳያቸው ብለን ነው ዲዛይኑም ደግሞ ትንሽ ከወትሮ ለየት ይላል አሁን ቆንጆ የሆነ ልብስ ነው እንዲያዩት ነው አራት አርብ ነው የለበስኩት ግን አራት አርብ አይመስል ማለት በጣም ወርደ ሰፊ የሆነ የሸማኔ አርብ እቃ ያለው ቆንጆ የሆነ ልብስ ነው ተሰርቶ ደግሞ እንደዚህ ግሬ አለው ለማለት ያክል ነው። ከወገብ በላይ አሰራሩ ስንሄድ ደግሞ በፈርጥ ነው የተሰራው፣ ሙሉ ለሙሉ ፈርጥ ነው። ከለሩ በርገንዲ ነገር ስለሆነ ይህን ደግሞ በጎልደን ነው የሰራ ነው። እንዲ ስታየው ማች ያደርጋል እንጂ የተለየ ነገር የለውም ቆንጆ የሆነ ልብስ ነው። እንግዲህ አንገቱ ይሄ አምስት ማዘን የምንላት አይነት ቅርጽ ያላት ቆንጆ የሆነች ልብስ ነች። ቤልቷም ላይ ደግሞ ፈርጣላት እጇም እንደዛው በፈርጥ ሁሉም በፈርጥ ነው ያለቀው። እንግዲህ እንደዚህ ተሰርቶ በ19 ሺህ ብር ብቻ ጥንቅቅ አድርገን እንሰራላቸዋለን ማለት ነው። ኦርደር አድርጉት። የሚያምር ቆንጆ የሆነ ልብስ ነው። ዛሬም እንግዲህ እንደተለመደው ያው መጪው ሰርግ የሰርግ ወቅት ስለሚሆን ቆንጆ ቆንጆ የሚሆኑ ለሙሽራናት የሚሆኑ ቆንጆ የሆኑ ልብሶችን ነው ዛሬ ይዘንላቸው የመጣ ነው። ይሄ ልብስ ገናም አለ ሁሉም በመሀል አሁን ከዚህ በኋላ ትልልቅም ትንንሽም ድግስ ነው አለ። እንደዛ ስለሆነ ይሄ ለክርስትናም ለሙሽራናትም በደንብ የሚገባት ቆንጆ የሆነ ልብስ ነው። በጣም ያምራል። ጠርቤዛችን እራሱ አልፎታል ልብሱ። ቆንጆ የሆነ ልብስ ነው። በጣም ግሬስ አለው። በጣም ሰፋ ያለ ለሚወዱ ከስተመሮቻችን እና እንዳልኩ ደግሞ ለሙሽራናትም የሚሆን ልብስ ነው። በጣም ያምራል። መደቡ ግሪን ነው በሻይን ተቀላቅሎ ከላይ ዲዛይኑ ደግሞ የራሱ የሆነ ውበት አለው። በጣም ነው የሚያምር። ግሪን መሆኑ ልብሱን ያዝ ነገር አድርጎታል። ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። አርቦ አራት አርብ ነው። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን ነው። ነጠላው ደግሞ እንደዚህ ራሱን ችሎ መጠነኛ የምንለው አይነት ጠባብ ጥለት የምንለው አይነት ነው፣ ቀሚስ ነው ራሱን ችሎ። በጣም ያምራል። ቆንጆ ግሬስ ያለው ልብስ ነው። በጣም ያምራል ይሄ ልብስ እንግዲህ በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ፣ በአርባ ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። በደንብ የሚገባው ቆንጆ የሆነ ልብስ ነው። ኦርደር አድርጉት። ለመቀጠል እችኛዋን ልብስ እናገኛለን። እችኛዋ ልብስም በጣም ነው የምታምር። ለየት ያሉ ቆንጆ ቆንጆ የሆኑ ልብሶች ናቸው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ እንደዚህ የሚያማምሩ ልብሶችን ታገኛላችሁ። ቆንጆ ቆንጆ የሆኑ ልብሶች ናቸው። ይህ መደቡ በጣም የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል። ዝም ያለ ከለር ነው። ከላይ ዲዛይኑ ቀይ መሆኑ ራሱ እንትን አላደረገውም። ይሄ ቀይ እንደመሆኑ ጮኸ የምንለው አይነት አይደለም። አዎ አልጮኸም። ለምን መደቡ ነው ያዝ ያደረገው። ከላይ ደግሞ ዲዛይኖቹ በጣም ነው የሚያምር። እዚ ጋር በሬ ሽንጦቹ ራሱ በጣም ያምራሉ። ቆንጆ የሆነ ልብስ ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። ነጠላው ራሱ እንደዚህ በቆንጆ ሁኔታ ዲዛይን ወጥቶለታል። በሬ ሽንጡንና በሬ ሽንጡን እንደዚያ ጋው አገናኝቶ አድርገው ነው ያደረጉት። ቆንጆ የሆነ ልብስ ነው ለምትፈልጉት አይነት ፕሮግራም ይሆናችኋል። ዝም ያለ ሆኖ ቀይም የምትፈልጉ ቀይ ደግሞ በጣም የጮኸ የማትፈልጉ የሚሆናችሁ አይነት ቆንጆ የሆነ ልብስ ነው። ይህ ልብስ በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። በሀያ ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ አሁንም ሰፋ ያለ የሚያምር ግሬስ ያለው ቆንጆ የሆነ ልብስ ነው ይሄ ልብስም በጣም ያምራል። መደቡ ብራውን ከለር ነው። ይሄ ልብስ ከዚህ በፊት በጎመኔ ከለር መደቡ አሳይታ ነው ነበረ። ተወዳጅ የሆነ ከለር ነው። አሁን ደግሞ ከለሩን እስኪ ቀየር አድርገን እናሸም ነው፣ አዎ ቀየር አድርገን እንሞክረው በማለት ነው ይሄኛውን ከለር ደግሞ እንትን ያደረግነው። ጥለቱ ሰፋ እንደማለቱ ደግሞ መደቡ ያዝ ነገር ሲያደርገው የተለየ ውበት አለው ሰፋ ያለ ሆኖ ጮኸ አይነት የማትፈልጉ ከስተመሮቻችን የሚሆናችሁ የመጀመሪያው አይነት ምርጫ ነው። መደቡ ብራውን ነው። ከላይ ዲዛይኖቹ ደግሞ በጣም ያምራሉ። ከለር አላቸው፣ ግን ከለሩ መደቡ ያዘ ስላደረገው የጮኸ የምንለው አይደለም። የከለር ኮምቢኔሽኑ ያምራል። በጣም ያምር ቆንጆ የሆነ ልብስ ነው። የጥለት መጠኑ ሰፋ ያለ ቆንጆ የሆነ ልብስ ነው። ይሄ ልብስም ለሙሽራ እናትም፣ ለክርስትናም፣ ለማንኛውም አይነት ፕሮግራም የሚሆናችሁ ቆንጆ የሆነ ልብስ ነው። ኦርደር አድርጉት በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ26 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት እሺ። በቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብሱን መደቧ ውስውስ ነው። ይሄ ነው የምትለው አይነት ከለር የለውም ሰማያዊ 130 የምንለው ሻይንም አለው ብዙ ነው አብሽ ከለር የምንለውም ብዙ ተወስሶ ስለተሰራ ልብሱን ያዝ ነገር አድርጎታል። ቆንጆ የሆነ ልብስ ነው። ከላይ ዲዛይኑ ደግሞ ለስለስ ባለ ሌመንከለ በሻይን ተቀላቅሎ ነው የተሰራው። የጥለት መጠኗ ደግሞ መጠነኛ የምንላት ጥለት ቆንጆ የሆነች ልብስ ነች። በጣም ነው የምታምረው። ሞርት ደግሞ ተሰፍቶ ሲያልቅለት የተለየ ግሬስ አለው። በምትፈልጉት አይነት አሰራር እንደዚህ፣ እኔ እንደለበስኩትም ለየት ባለ አይነት አሰራር ቆንጆ አድርገን እንሰራላችኋለን። ያው ፊኒሽ ንጉ ሁሌም እንደምንናገረው በገበር ሸፍነን ከስር መነን ደርበን ነው የምንሰራላችሁ። ቆንጆ የሆነ ልብስ ነው። ነጠላው ደግሞ እንደዚህ ሙሉ ለሙሉ ዲዛይኑ ቀልብጭ ብሎ በቆንጆ ሁኔታ ወጥቶለታል ማለት ነው። የምታምር ቆንጆ የሆነች ልብስ ነች። እችን ልብስ በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ17 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉ እሺ። በቀጣይ ደግሞ ወደዚችኛዋ ልብስ እንመጣለን። ቆንጆ የሆነች ልብስ ነች። መደቧ ግሪን ነው። ሻይን አለው፣ ግን ሻይን ተቀላቅሎበታል፣ ያምራል። ጠቆር ያለ ግሪን ግሪም ሶስት አራት አይነት ግሪን ነው ያለው። ይህኛው ግን ጠቆር ያለ የምንለው አይነት ቆንጆ የሆነ ልብስ ነው። በጣም ያምራል። ዲዛይኑ ከላይ ወደ ታች ከታች ወደ ላይ ነው። ከታች ወደ ላይ ነው። ከታች ጥቅጥቅ ብሎ ከላይ ዲዛይኖቹ ደግሞ በቅርጽ መልኩ ወጣው ይሄ ክፍተት ክፍተት መኖሩ ቆንጆ የሆነ ልብስ እንዲሆን አድርጎታል ማለት ነው። በጣም ያምራል የከለር ኮምቢኔሽኑን፣ ቆንጆ የሆነ ልብስ ነው። ነጠላው ደግሞ እንደዚህ ቆንጆ ሆኖ ወጥቶለታል ማለት ነው። በጣም ታምራለች። ዲዛይኗ እንደዚህ ከአንዱ ወደ ላይኛው ላይክ እንደ ቀሚሱ ቆንጆ ሆኖ ወጥቶለታል ማለት ነው። በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ18 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት። በቀጣይ ትኛዋን ልብስ እናገኛለን። በጣም ነው የምታምር ቀይ በቢጫ በቃ ግን ቀይነቱ በርገንዴ የምንለው ቀይ ነው። ይሄ ቀይ ሰባት ቁጥር የምንለው ትንሽ ደመቅ ይላል። ይሄኛው ግን ወደ ጠቆር ወዳለ ወደ በርገንዴ ወደ ምንለው የሚያደላው ቀይ ነው። በጣም ያምራል የከለር ኮምቢኔሽኑ፣ ዲዛይኑም በደንብ አይን ያዝ የሚያደርግ ቆንጆ የሆነ ልብስ ነው። አርባ አራት አርብ ነው። የጥለት መጠኑም ሰፋ ያለ ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር ቆንጆ የሆነ ሰፋ ያለ ቆንጆ የሆነ ነጠላ አለው ማለት ነው። በጣም ነው የሚያምር። ይህ ለምትፈልጉት አይነት ፕሮግራም በግሩፕን መልበስ ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ ጥለቱ ሰፋብን ለምትሉ ከስተመሮቻችን ደግሞ እንደዚህ ጥለቱን መጠን አድርገን አሸምነነዋል። በጣም ነው የሚያምር። ቆንጆ የሆነ ልብስ ነው። ጥለቱ ይህኛው ጠበብ ብሎ በአምስት አርብ ነው። ቆንጆ የሆነ ልብስ ነው። ጠባብ ልብስ ስለሆነ ብዙ ጊዜ አምስት አርብ ሲሆን ዘንከት የማለት ባህሪ ስላላቸው ለዛ ነው። ይህኛው እንግዲህ ሰፋብን፣ ከለሩን ምርጫ ወዳችሁት ጥለቱ ሰፋብን ለምትሉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ በምትፈልጉት አይነት አሰራር ከወገብ በላይ ጥንቅቅ አድርገን ሰርተንላችሁ በ19 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። አይ ደግሞ ዝም ያለች ከለር ቆንጆ የሆነች ልብስ እናገኛለን። በጣም ነው የምታምር፣ ጸጥ ላ ግን በጣም ግሬስ ያላት መደዋ ፒች ከለር ናት። በደንብ ፈዘዝ ያለ ፒች ከለር ከላይ ደግሞ በዲዛይን በቢጫ ወርቀ ዘብና ሰባ አራት በምንለው ደግሞ በአበባ መልኩ ዲዛይኖቹ ጣል ጣል ብለውበታል። በጣም ነው የሚያምር፣ ቆንጆ የሆነ ልብስ ነው። መጠን ብሎ ግን ውበት ያለው ቆንጆ የሆነ ልብስ ነው። ተወዱታላችሁ። በጣም የሚያምር ቆንጆ የሆነ ልብስ ነው። ነጠላው ደግሞ እንደዚህ ከነ በሬ ሽንጡ ተዘግቶለት በቆንጆ ሁኔታ ወጥቶለታል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። የመነን ጥራቱ ምንም ጥያቄ የሌለው የምትት ያለ ሁለት አይን መነን ነው። ቆንጆ የሆነ ልብስ ነው። ይህ ልብስ በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ14 ሺ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። እሺ፣ በቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብስን በጣም የምታምር ቆንጆ የሆነች ልብስ ነች። በባለፈው ቪዲዮችን በግሬና ሳይታ ናቸዋል። አሁን ደግሞ ከለሩ ተቀይሮ በቀይ ነው። በጣም ያምራል። በርገንድ የምንለው ቀይ ነው። በጣም ያምራል። ቆንጆ የሆነ ልብስ ነው። ቆንጆ የሆነ ግሬስ አለው ሲሰራ እንዳልኩ ይህን ልብስም ለሚፈልጉት ከስተምሮቻችን በውስጥ መስመሪያ ያናግሩን። ተሰርቶ አልቆለት ምን ይመስላል የሚለውን ፎቶ እንልክላቸዋለን ማለት ነው። በጣም ያምራል። ቆንጆ የሆነ ልብስ ነው። ይህም እንደ ግሪኑ ከላይ በዲዛይን መልኩ በሻዶ መልኩ ከልብሱ ላይ ወጦለታል ማለት ነው። ቆንጆ የሆነ ልብስ ነው። የሚያምር ደግሞ ቆንጆ የሆነ ነጠላ አለው እራሱ ሁሉ ነገሩ ቅልብጭ ብሎ በቆንጆ ሁኔታ ወጥቶለታል ማለት ነው። ይህን ልብስም ለምትፈልጉት አይነት ፕሮግራም በተለይ ደግሞ ለግሩፕ የሚሆናችሁ ቆንጆ የሆነ የከለር ምርጫም ነው። ቆንጆ የሆነ ልብስ ነው። ኦርደር አድርጉት በምትፈልጉት አይነት አሰራር በአስራ ስምንት ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እሺ። በቀጣይ ደግሞ እሺ እችኛዋን ልብስ እናገኘ ታምራለች። በጣም የምታምር ቆንጆ የሆነች ልብስ ነች። አዲስ ልብስ ነች። አዲስ ነች። ቆንጆ የሆነች ልብስ ነች። መደቧ ደግሞ አበሽ ከለር የምንለው በሻይን ተቀላቅሎ ነው። እሱ መሆኑ ደግሞ ልብሱን ያዝ ያደረገው ለዛ ነው። ከለሯ ወጣ ያለም የመሰለችም ትንሽ ያልተለመደ ከለር ስለሆነች ነው። ቆንጆ የሆነች ልብስ ነች። ከላይ ደግሞ ግሪን በሻይን ተወስውሶ ነው። ውስውስ ናቸው በጣም ያምራሉ ዲዛይኖቹ። ራሱ እችኛዋ ልብስ አንድ ሌላ ከለር አላት። እንደዚህ ደግሞ በቀይ ሙሉ ለሙሉ ደግሞ በቀይ ለምትፈልጉ ከስተመሮቻችን እነዚህ ጎን ለጎን አድርገን እናሳያቸው። በጣም ያምራል። በቀዩ ራሱ በጣም ያምራል። በጣም ቀዩ ደግሞ ይሄኛው ፒንክ የምንለው ቀይ ይሄ ስድስት ቁጥር የምንለው አይነት ቀይ ነው። ይሄኛው መደቡ ከላይ ደግሞ በሰባት ቁጥር ነው ዲዛይኑ። ቪጅ ከለርም አለው እና የከለር ኮምቢኔሽኑ ያምራል። ውዱ ያዝ ነገር አድርጎታል። በጣም ያምራል። በዚኛው ከለርም ያምራል። በዚኛው ከለርም ቆንጆ የሆነ የከለር ምርጫ ያለው ቆንጆ የሆነ ልብስ ነው። አርባ አራት አርብ ነው መነን ጥራት ምንም ጥያቄው፣ ሁለት አይን መነን ነው። ነጠላው ደግሞ እንደዚህ በቆንጆ ሁኔታ ወጥቶለታል ማለት ነው። የጠባብ ልብስ ነጠላ አይመስልም። ቆንጆ የሆነ ልብስ ነው። ይህ ልብስ ከወገብ በላይ በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በአስራ ሰባት ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። በምትፈልጉት አይነት የከለር ምርጫ ስክሪን ሻት አድርጋችሁ ላኩልን። ኦርደር አድርጉ፣ እኛ ቆንጆ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ አሁንም በጣም የምታምር ቆንጆ የሆነች ልብስ ነው የምናገኘው። እችኛዋ ልብስ መደቧ ሰፋ ያላላት፣ ግን ጠበብ ባለችው የተለየ ውበት አላት። ልብሷም ቀልብጭ ያለች ቆንጆ የሆነች ልብስ ነች። አዲስ ልብስም ስለሆነች ቆንጆ የሆነ የከለር ምርጫ አላት። በጣም ነው የምታምር ዲዛይኗም ይሄ ከለሮቹ በሻይኖቹ መከትከቱም የተለየ ውበት አለው። ልብሱን ደግሞ በበሬ ሽንጥ እንደዚህ ከተዘጋ በኋላ እዚህ ጋር ያሉት ነገርም ለየት ያለ ወጣ ያለ ልብስ እንዲሆን አድርጎታል። በጣም ነው የምታምረው። በተለይ ልብስ ተሰፍቶ ሲያልቅለት ደግሞ የተለየ ውበት አላት። ቆንጆ የሆነች ልብስ ነች። እች ልብስ እንግዲህ እንደዚህ የሚያምር ደግሞ ቆንጆ የሆነ ነጠላላት አላት ለግሩፕም ለማስም የሚሆናችሁ መደረግም የሚችል ቆንጆ የሆነ ልብስ ነው። እንግዲህ በግሩፕ ለምትፈልጉ ከስተምሮቻችን ቀድማችሁ ኦርደር አድርጉት። ያው በሽመና ስለሆነ የሚሰራው ቆንጆ የሆነ ልብስ ነው። በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በ16 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። ይ ደግሞ እችኛዋን ልብስ እናገኛለን። በጣም ነው የምታምር። ይችኛዋ ልብስን በሌላ ከለር ነው የተለመደች፣ በሌላ ከለር በደንብ የታወቀ ቆንጆ የሆነ ልብስ ነው። አሁን ደግሞ እንደዚህ ከለሩ ቀየር ተደርጎ ሲሰራ ደግሞ በጣም ያምራል። ከለሯ ያው በርገንዲ ከለርም ስለሆነ ነው ደግሞ በጣም የሚያምር ያደረገው። አዎ ያኛው ሰባት ቢሆን ይጮሃል። ይሄኛው ግን ስምንት ቁጥር የምንለው ግን ቆንጆ ፀጥ ያለ የምንለው አይነት ቀይ ስለሆነ ቆንጆ የሆነ ልብስ ነው። በጣም ያምራል። የጥለት መጠኑም ሰፋ ያለ ከምንለው የሚመደብ ቆንጆ የሆነ ልብስ ነው። ይህ ልብስ በሌላ ከለር በወራጅ ነው የተለመደው። ፊት ለፊቱ አጭር ሁኖ ወራጅ ነው የሚጠለፈው። ይሄኛው ግን አራቱ ማርፍ ዙሪያ እንዲሆን አድርገን ነው ያሸመን ነው ቆንጆ የሆነ ልብስ ነው። ትወዱታላችሁ ውድ ከስተመሮቻችን። እንደዚህ ደግሞ የሚያምር በሬሽንጡንም ዘግቶ ዲዛይኑን በደንብ በቆንጆ ሁኔታ ወጦለት የሚያምር ቆንጆ የሆነ ነጠላለው። በምትፈልጉት አይነት አሰራር ከወገብ በላይ ጥንቅቅ አድርገን ሰርተንላችሁ በአስራ ስምንት ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ።